ከተአምረ ኢየሱስ፣ ጌታ ኢየሱስን ለመምህር እንደሰጡት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ባደገ ጊዜ መጻሕፍትን ይማር ዘንድ ወስደው ለመምህር ሰጡት። ከዚያም መምህሩ አልፋና ቤጣ ወይም አሌፍና ቤት በላለው። ጌታም የአልፋ ትርጉም ምንድነው ሲል ጠየቀው። መምህሩን ፍጹም አዋቂ መሆኑን ስለገባው ደነገጥና ማስተማሩን ቶ ከዚያም መምህሩ ሲጽፍ ጌታ ኢየሱስ ቀይና ጥቁሩን ቀለም ወስዶ ቀላቀለበት። መምህሩም ይህንን በተመለከተ ጊዜ ይህ የመበለት ልጅ ቀለሜን አበላሸብኝ ብሎ በጥፊ መታው። ጌታ ኢየሱስም ለምን ትመታኛለ? ከምትመታኝስ ይልቅ ቅርብ ጎዳና አለ ብሎ ጥቁሩን ቀለም ከቀዩ ቀለም ለይቶ ፍጹም እንደ ቀድሞ አድርጎ እኖ ገንዘብን ውሰዳለሁ። መምህሩም ይህንን ተመልክቶ ፈጽሞ ተደነቀ፣ ደነገጠም። ጌታም ከፈለግከ በእነዚህ በሁለቱ ምክንያት ልታገኝ ትችላለህ። በዚህም ተረድተህ ማንነቴን ልጣውቅ ትችላለህ አለው። በዚህም ጊዜ ያ መምህር በነፍስ በስጋ በውስጥ ባፋ ድንግል የምትሆን ወደ እመቤታችን ፈጥኖ ሄዶ ይህ ልጅሽ ማን ነው? እሱ ምናልባት እኔ በምጽፋቸው መጻሕፍት ስለ እሱ ተጽፎ የማገኘው ይሆን? ዳግመኛም ነቢዩ ኢሳይያስ እነሆ ድንግል በድንግልና ፀንሳ በድንግልና ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠሯለች፣ ይኸውም እግዚአብሔር ከእኛ ጋር ነው ማለት ነው ብሎ ስለ እሱ ትንቢት የተናገረለት ነው ብሎ መልሶ አስረከባት። ይቅርታውና ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን። ምንጭ ተአምረ ኢየሱስ 22ተኛው ታምር ከተአምረ ኢየሱስ ስለ ዮሴፍና ስለ በረኃው አንበሳ። ይቅርታውና ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ይህ ነው። ጌታ ኢየሱስ ክርስቶስ ጥብርያዶስ ከሚባል አገር ሄዶ ሳለ ካናጺው ከዮሴፍ ጋር ወደ ኢየሩሳሌም ለመውጣት ወደደ ዮሴፍም ከጌታ ኢየሱስ ቀደም ብሎ በገሊላ በኩል ሲሄድ አንበሳ በጎዳና ሸምቆ አየ በዚህም ጊዜ ታላቅ ፍራት አደረበትና ተንቀጠቀጠ ሰውነቱ ዛለ ሰውነቱንም ሳያውቅ ወደ ጌታ ኢየሱስ ወደ ኋላው ተመልሶ ሄደ ጌታ ኢየሱስም ሽማግሌ ዮሴፍ ከፍርሃቱ የተነሳ ሲቃ ይዞት ወደኋላው ተመልሶ ሲመጣ ባየ ጊዜ ዮሴፍ ሆይ ምን ወንክ ምንስ አገኘ ብሎ ጠየቀው ዮሴፍም አእምሮ ከተመለሰለት በኋላ በጎዳና አንበሳ ሸምቋየው በሚያስደንቅ ግብር አምልጬ ወደ አንተ ባልመጣ በልቶ ይነበር አለው። ጌታ ኢየሱስም ዮሴፍ ሆይ የአንበሶች ፈጣሪያቸውን እንደሆን ካታውቅምን? ይልቁንም ነቢዩ ዳዊት የምድረ በዳ አራዊትና እንስሶች እኔ ናቸው ያለውን አላነበብክምን? አለው። ከዚያም ጌታ ኢየሱስ ፈጥኖ የዮሴፍን እጅ ይዞ አንበሳው ካለበት ቦታ ሄደና በአንበሳው አንጻር ቁሞ አንተ አንበሳ ወደ ዮሴፍ ቅረብና እኔ ማን እንደሆን ካስረደው አለው። አንበሳውም ካለበት ዱር ተነስቶ በጌታ ኢየሱስ ፊት ሰግዶ በሰው አንደበት ወይም ቋንቋ የእስራኤል አምላካቸው አንተነህ የነገሥታት ሁሉ ንጉሥ አንተነህ የፍጥረት ሁሉ ፈጣሪ አንተነህ እኔም በአንተ ትእዛዝ ተፈጠርሁ ብሎ በሰው ቋንቋ አምላክነቱን መሰከረ ዮሴፍም አንበሳው በሰው ቋንቋ ይህንን ኃይለ ቃል ሲናገር በሰማ ጊዜ ፈጽሞ እያደነቀ አንተ የእግዚአብሔር ልጅ ሆይ ቅርበለኝ ብሎ ከጌታ ኢየሱስ ክርስቶስ እግር ስር ወድቆ ሰገደ ጌታ ኢየሱስም ዮሴፍ ሆይ፣ ከዚህ ድንቅ ነገር የተነሳ አታድንቅ፣ ገና ከዚህ የበለጠ ብዙ ነገር ታያለህና፣ በዚያም የአብርሃም የይስሐቅ እና የያዕቆብ አምላክ እንደሆን ታውቃለህ አለው። ከዚያም ጌታ ኢየሱስን ያንን አንበሳ ከጎዳና ወዲና ወዲያ ሳትል በትክክል ወደ ቦታ ሂድ ባለው ጊዜ አንበሳው እየሮጠ ወደ በረሃው ፈጥኖ ገባ። ከዚያም በኋላ ዮሴፍን እጁን ይዞ ወደ ደብረ ታቦር ተራራ ላይ አወጣውና በዚያም ከዚያ በፊት ያለውን መለኮታ ያህል አሳየው። እንደዚሁም ሁሉ ለእኛ ለአገልጋዮቹ የጌትነቱን ክብር ይግለጽልን ለዘላለሙ በእውነት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን ምንጭ ተአምረ ኢየሱስ 29ኛው ታምር ከተአምረ ኢየሱስ ላም የሰረቀ ስለ አንድ ሰው ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ይህ ነው ጌታ ኢየሱስ በገሊላ አገር ሲኖር ከእለታት በአንደኛው ቀን በጎዳና ሲሄድ ። ከፍልስጤም አገር የላም ጊደር የሰረቀ አንድ ሌባ አየ። የጊደሯ ባለቤት ሌባውን አገኘውና ጊደሯ የኔነች፣ የኔነች በመባባል ሁለቱ ተጣሉ። ጌታ ኢየሱስም በጎዳና ሲያርፍ ባዩት ጊዜ አንደኛው ለሁለተኛው በዚህ ጻን ፊት ላይ ብርሃን ይታያል፣ ስለዚህ ያለ ጥርጥር ከነቢያት ወገን መሆን አለበት። አሁንም ና ወደ እሱ እንሂድና ስለዚህ ጊደር ሁኔታ እንጠይቀው ባለው ጊዜ እሱም እሺ ይስማማለሁ አለው። ከዚያም ወደ ጌታ ኢየሱስ ቀረቡ። በዚያን ጊዜ አናፂው ዮሴፍ እመቤታችን ከእሱ ጋር ነበሩና በልዩ ችሎታው ይፈርድላቸው ዘንድ ማለዱት። ሰዎቹ ይፈርድላቸው ዘንድ በስምምነት ወደ እርሱ መጥተዋልና ጌታ ኢየሱስም ጊደሯን አምጧት አላቸውና አምጥተው ከፊቱ አቆሟት። ጌታ ኢየሱስ አንቺ ጊደር፣ ጌታሽ ማን እንደሆነ በሰቋንቋ ትናገሪ ዘንድ አዝሻለሁ አላት። ያቺ ጊደር የዓለም ሁሉ መድኃኒት፣ ሰማይና ምድርን የፈጠርክ የእስራኤል አምላክ ሆይ፣ እኔ በእውነት የናዝር ልጅ የሚሆን የኪማሙር የሚባለው ሽማግሌው ሰው ገንዘብ ነኝ በማለት በታላቅ ቃል አሰምታ ተናገረች። ዳግመኛም በቂሳሪያ የሚገኝ ከለምለም መስክ ላይ ትናንትና በሶስት ሰዓት የሰረቀኝ ከዚህ ጎልማሳ ጋር የተጣሉት ከሁለቱ አንዱ የኬማሙር ነኝ ብላ መሰከረች። ጌታ ኢየሱስም ሌባውም በእስራኤል ነገር መካከል ኃጢአት ሰርተሃል፣ በደልም ፈጽመል። ሌባውም አቤቱ አንተ የእግዚአብሔር መለክተኛ ሆይ ኃጢአቴን ይቅርበለኝ። እኔ አገልጋይህ የሴት አገልጋይህ ልጅ ጌታ ኢየሱስም በሥራ ስለ መጸጸትህ ኃጢአትን ይቅር ብያሃለሁ፣ ነገር ግን ከዛሬ ጀምሮ እንዳትበድል ተጠንቀቃለሁ። ያም ሰው ቤተሰቦቹም ሁሉ ጌታ ኢየሱስ ክርስቶስ ተቀዳሚ ተከታይ የሌለው የሃው እግዚአብሔር ልጅ እንደሆነ በፍጹም ልባቸው አመኑ። ያም ሰው ከእንግዲህ ደቀ መዝሙር ሆን ዘንድ ፍቀድልኝ አለው። ጌታ ኢየሱስም የዓለም ተገዢ የሆነ ማንም የኔ ደቀ መዝሙር ሊሆን አይችልም አለው። ይቅርታው ቸርነቱ ለዘላለሙ በእውነት ሎላችን ይደረግልን። ምንጭ ተአምረ ኢየሱስ 23ኛው ታምር ኳክፍት የሚያመሰግኑት በስማቸው የሚጠራቸው የጸጋው ብዛት የማይታወቅ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ፣ ለሐዋርያት እንዲሁም ለቀደሙ አባቶቻችን ሚስጥሩን እንደገለጽክላቸው ለእኛም ግለጽልን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።